ጋይስ ማን እንዳገኘው ዝዋይ፣ ማን እንዳገኘው ላሳያችሁ። እስኪ ነጻነት ትባላለች፣ የምታውቋት ከሆነ አብዛኞቻችሁ ተገናኝተናል። እንዴት ነሽ ነጻነት? አለናል። ምን እያረግሽ ነው? ስራሽ ምንድን ነው? ቆሎ። ቆሎ ትሸጫለሽ? አዎ። በጣም ጎበዝ ዘፋኝ ነሽ ተብለሻል፣ ሰምቻለሁ። እኔ ከዚህ በፊት ድምጽ ሰምቼው አላውቅም። ሰው አሁን ታሰሚኛለሽ እውነት የማን መስፈን ትፈልጋለሽ? ንዋይ ደበበ? ንዋይ ደበበ? እስኪ ልስማ። ልቤ እንደ መረበሻለን እንደ መናፈቅ ከፊቴ ላይ ሳጣ ሁል ጊዜ መጨነቅ

የቅድስት ገዳማት የታቦታት ድብሬ ፋሲለ ደሳ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥሪ ገዳማት መስኪዱ ሀውልታችን ሳይቀር ሀገሪ ወንዙ አረንዴት ነው። ሀገሬ አፈሩ አረንዴ ነው። ሀገሬ ወንዙ አረንዴት ነው። ፎራዊቱ አረንዴ ነው። ባለዝና ያደረገኝ አሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ አረንዴና ውሃውን አፈቀኝ ያወገኒ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረብኝ ለውለታው ባለዳነኝ። ዋ አንተ በስመ አሞል ፈስ ቅዱስ። በጣም ጎበዝ ነሽ። ይህን ድምጽ ይዘሽ ታዲያ እዚህ ምንድነው የምታደርጊው? ለምን አዲስ አበባ አትኖሪም? እኖራለሁ፣ በቅርቡ ማርያምን፣ ማርያምን እኖራለሁ። አሁን መውጣት ካለብሽ መውጣት ትሻለሽ? አዎ እችላለሁ። ምግብ መስራት ትሻለሽ? አዎ። እሺ፣ ለምን እንደዚህ አናደርግም? ዲቻ ቦይስ ማለት ነው ቤት ተከራይቻለሁ፣ ለነሱ ለእነሱ ማለት ነው። ሁለት ቤድሩም ነው፣ ሁለት አልጋ አለ። እሺ፣ አመሻሽተን እንደሚሆን አድርገን ከእነሱ ጋር መቆየት ትሻለሽ? ምግብ አብራችሁ እየሰራችሁ፣ እኔ ለምግብሽ ሁሉ እችላለሁ፣ መኖሪያም ይኖርሻል ከዛ ደግሞ ስቱዲዮ እንድትገቢ ማድረግሻለሁ። ዘፈን እንድትዘፍኝ የራስሽ። አመሰግናለሁ። ከዛ ደግሞ ገራሚ ክሊፖች እንድትሰሪ አድርግሻለሁ። ቲክቶክ ሽም እናሳድገዋለን። ፕሮሞሽን፣ ስም ሰርተሽ የራስሽ ቤት ትይዣለሽ። ታድጋለሽ። ምን ታድጋለሽ? አሁን አንቺ በዚህ ድምጽሽ ልጅ ቆሎ መሸጥ የለብሽም። ልንገርሻ። እሺ፣ አመሰግናለሁ። እናርጋ እናርጋ እናርጋ። ስልክሽ ልውሰድ እና ከዛ ወደ አዲስ አበባ ታልፊያለሽ። እኔ ስመለስ ወደ አዋሳ ይሄድኩኝ ነው አሁን። የኔናት ተቆስ በስመ አብ ወመንፈስ ቅዱስ

ዋው ስሚ፣ ላንቺ ቃል መገባለሽ። ምን እንደሆነ ታውቂያለሽ? ከኢትዮጵያ የሴቶች ማለት ነው አንደኛ አርቲስት እንድትሆኚ አደረግሻለሁ። እሺ፣ ላይክ ማርያም ነው፣ ከልቤ ነው እምልሽ። የምትሰሪያቸው ክሊፖች የዩቲዩብ የዩቲዩብ ማለት ነው በብዙ ብር እንደምትሸጪው አግዝሻለሁ። እ ከሚያስፈልግሽ ሁሉ ፕሮዳክሽን አገናኝሻለሁ፣ ከቨር ይደረጋል፣ አለባበስሽ ሁሉ ነገር አስተካክለን ማለት ነው የኢትዮጵያ አንደኛ አርቲስት ሆኛለሽ። እሺ፣ በርግጥ በቅርብ ጊዜ ነው ምልሽ፣ በወር ሁለት ወር ውስጥ መቅጠምትሻለሽ። በቃ ህይወት ይሄ መቀየር አለበት። አሁን ቆሎ ስጭኝ ትንሽ የኔ እናት። ቴንክ ዩ ሶ ማች። ስሜ ስልክሽ እንቀበልሽና ከዛ አዲስ አበባ እንገናኝ እሺ። እነሱም ይጠብቃሉ። ዘፈን ታወጫለሻ ክሊፕ ነው ይሰራለሁ፣ ሞዴል አደርግልሻለሁ እኔ ራሴ ላይክ ሱሪውን ማች አርጋ ክሬይዚ ውበቱ ወጣ። በቃ የሌለ ማሽን ያደረግከው ታውቃለህ። ዋው ጫማ የትኛው ትፈልጋል እንዴ? ሳይዝ ኖራቸው ማች አታደርግም ከዚህ ጋር። አሁን ይሄ ምን ታደርገዋለህ መሰለህ፣ የኋላኛው እንደዚህ ትስብና እንደዚህ፣ ከዛ ይሄ ሽ በስመ አብ በጣም ነው የሚያምረው። ሲሪየስሊ ተገጣጠመ፣ አይገርምም።